ለማንኛውም ወንድሜ፣ አንተን አንድ ጊዜ የሆነ ዕቃ ይዘህልና፣ እሷን እናውራ። አንተን ሱቅን እናውራ። ብድሩን ያልመለሰ ወንድ ልጅ አይወለድ። አባቴ ፊልም ሰራሽብን እኮ እዚህ ጋር የህንድ ፊልም ቤተሰቦች ይሄ ነገር ወደ ሌላ ታሪክ እየሄደ ሳይሆን አይቀርም። በጣም እየሳተ ነው። ሲጀመር አብርሽና ፍቅር ቢመለሱ እኔ ደስ ይለኛል፣ ምንም ይሁን ምንም በሉ ቢመለሱ ደስ ይለኛል። ሰላም ሰላም፣ እንዴት ናችሁ የተወደዳችሁና የተከበራችሁ ህዝበታትና ወገንታት እንደምን አላችሁልኝ ቤተሰቦችዬ ቤተሰቦች እዬ፣ እንደተለመደው ፏ ድምቅ ፏ ሽብርቅ በሉልኝ። እስኪ ይህን ቪዲዮ አንድ ሺህ ላይክ ሁላችሁም አሁን እያያችሁ ካላችሁ ይህን ቪዲዮ ላይክ ላይክ አድርጉት። ሰብስክራይብ ያላረጋችሁ ሰዎች እዚህ ጋር እዚህ ጋር ምንም አትሰሩም፣ አባቴ ሰብስክራይብ አድርጉ። እስኪ ዛሬ ደግሞ ሩታ መልስ ምትል ይሰጣት ይመስለኛል። እዚህ ቤት ላይ መልስ ምት እስከ ጥግ ይሰጣታል። ምክንያቱም ትላንት ያደረገችው ነገር የሆነ መልስ ምት አይገባውም ብላችሁ ታስባላችሁ? ይገባዋል እንዴት ተዳረኩ በእንትን በዚህ ምንድ ነበር በሚባለው በእንትን አይቆይም ገብቷቸው፣ ኋላ እንደዚህ አስከፍቶኛል፣ እንደዚህ ላድርገው፣ የመጨረሻዬ ነው ምናምን ምናምን ያለም ስጥት። ስለዚህ እስኪ ሰላም። ውድ የቻናላችን ፋሚሊዎች እንዴት ናቸው አለን? ደና ናቸው? አይ እኛ በጣም ደና ደና ደና ደና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ ተመልሼ እመጥቼላቸዋለሁ። ፋሚሊዎቼ ዛሬ ተመልሼ ስመጣ ደስ በሚል ሪላክስ በሚያደርግ እስኪ ፍቅር ከቻሳ ብላለች። እሺ አሁን አሁን ከኔ ጋር ትታያለሽ ለማንኛውም ፋሚሊዎቻችን እንደዚህ ፏ ድምቅ ያደረገችን ማነች ዛሬ ዲዛይነር ዲዛይነር ማነች እሺ ለማንኛውም ቤተሰቦቼ እንደዚህ ፍክት የምንለው ማለት ነው የምሬ ነው ከልቤ የሆነ ደስታ ያስታውቃላ ልቤ ፀጉርሽ እዚህ ጋር ተቆረጥኩት ለምን ዲዛይን መቀየር አስፈላጊ ነው? ኦኬ ያኔ ለዲዛይነራችን ፋሚሊዎቻችን ሞራል ያልቻል፣ እናመሰግናለን። እሺ ለማንኛውም ቤተሰብ እ የቁጭ በዚህ ጋ ፍትት ብለሽ ና ብለሽ ነው የምትገባው። ምነው ሁሉ ነው ቦታ ይዘው እንዳታዩብን፣ ጀስት ለፈን ነው። እና ለማንኛውም ፋሚሊዎቻችን ሁላችሁም አብረን እንጠብቃቸዋለን ማለት ነው ትንሽ ደቂቃ አብረን እንጠብቃቸዋለን ማለት ነው ደውዬላቸዋለሁ ኧረ ተደውሎላቸዋል ሲገቡ ነው ደግሞ የሚመጡት እና ልክ ሲመጡ ሾ ነው የምንሰራባቸው ሾ ማለት ነው እሺ እና አብራችሁም ተከታተሉ ትላንት ግን አስባችሁታል የትላንቱ የነበረው ነገር መልስ አያስፈልገውም ነው ብላችሁ የምታስቡት በደንብ እኮ ያስፈልገዋል ቤተሰቦች ባዶ ቤት ውስጥ ይሳቅን ተርታ እንደዛ ማድረጓ ያስፈልገዋል። ግድ ነው። ማረገውን ሳስበው ፍቅር ግን ማለት ነው ፋሚሊ አታበዛም። ከኔ ጋር ስትሆን የምር ታበዛም ቅንድም መስቀል። ይህንን ሙዚቃ ራሱ ማለት ነው አልችልም፣ ግን ቅንድም መስቀል። ላይክ ለማያደርጉ ሰዎች ቅንድም መስቀል። ሰብስክራይብ ላላደረጉ ቤተሰቦች ቅንድም መስቀል። በዚሁ እስኪ ሰብስክራይብ እያደረጋችሁ እስኪ። ኧረ ፍቅር እኮ ፈታ ያለች ናት።

ስላለይ በጣም እንትን አለብን። የህንድ ፊልም ሰሩብን። መሀል መሀል ላይ ህንድ የህንድ ፊልም ላይ ቁጭ ቁጭ ሁታይ ምናምን ምናምን አለ አይደል? ሰሩብን ትንሽ ምን አፍራለሁ? ነው። ኧረ ተጀመረ። ከመጀመሪያው መተዛዘል፣ ይሄ ንክኪ ያለው ነው። እሷ ባለፈው አቅፋ አደልቻው ያለችው ስማ፣ ጉንጩን። ይህ ከባድ ነው። ምን ሰላማት ቲቪ ለማንኛውም፣ ዛሬ የጠራ ናችሁ ማለት ነው። እኔና ፍቅር ከጠዋት ጀምሮ እዚህ ግቢ ውስጥ ግርጣት ግርጣት ግርጣት የምትለው ቪዲዮ ታቃጠለች። ግርጣት ፍቅር ከጠዋት ጀምሮ እዚህ ግቢ ውስጥ ስንዝናና ፈታ ስን ልጁስ አትክልት የፈለግነውን ነገር ስን ጠጣ ስንበላ ነበርና ከፍቅሬ ጋር ደከመንና ሱቅ ሚላ ከናጣን

ቦራ አይደለም ያላችሁት። በነገራችን ላይ የምታደርጉት ነገር ሁሉ ቦታ ታውቃለህ፣ ቦታ ምናምን ታውቃለህ። ይሄ ፍሬንድሽፕ ነው ቦራ ያላችሁ ይሄ እዛ ጋ ነው፣ ይሄ እዚህ ጋ ነው። ምን አገባን?

ተሰጠሽ። ለማንኛውም እሺ፣ አሁን እሱ ላካ አለው ብሏል። እሱ ላካ እሱ አረሞ ማለት ነው። ቅድም አሳምሮኛል ይያችሁ ነበር አጥምድ

በዚህ በኩል ጭራ ሆኖ እጆቹ እንዲህ ጥፍር ቀለም የተቀባው። እኔ የዛሬው ይለያል። ፍቅር ሲጀመር ፍቅር። እረ ተንኩል እረ ተንኩል ጥፍር ቀለም የተቀባው። ወይኔ በላችሁወይኔ በላችሁ

ለማንኛውም ታጥቦ ጭቃ ማለት ይህ ነው። እንግዲህ ትናንት ከትናንት ወዲያ ደህና እየመሰልከኝ ነበረ። ደህን አለ የኔ ባህሪ ይሞቃሉና ሞቀት ፈጠሩብኝ። መጀመሪያ ፀሐዩ ኖርማል በቃ ደስ የሚል ነበረ፣ ለስለስ ያለ ለስለስ ያለ እንትን ነው ፀሐዩ። ቀጥላ ነበረ። ጥላ ቦታ ነው ፀሐይ ሆንሽባት። ፀሐይ ሆናችሁባት። ለሁለቱ ፀሐይ ነው የሆናችሁበት። ከዛ ሶስተኛ ይለኛዋል ሶስ ሀይ የሆነ ጊዜ እንዲህ ከልላት አይቼ አለው። ከልላት የምር ከልላት። እንደባለፈው እንዲህ የከልላት ነበር። ጭራሽ አላሰሩትም። ጭራሽ አላሰሩትም። ያስጠህ መግለጫ አይደለም ማለት ይሄ። ለማንኛውም ጥርስ ያምራል፣ በደንብ መሳቅ ትችላለህ። ያኛው የዛኔው እየቀለልክበት ከሆነ ለሴት ልጅ ክብር ሲኖር የዛኔ ይገባል። በነገራችን ላይ ውስጥ የሌለውን ነገር ስታበሽኩ ግን ማለት ነው። ልክ ለጥሩ ነገር እንትን ስትሉት ጥሩ አይደለም ግን ስታበሽኩ

እሷ አክብራ የመጣችው እሱ ብዙ ነገር የመሸከማል። ትክክለኛ ነው ይባላል። ልጁ ሁለታችንን የሚሸከመን

ኪንዚን ታሽ መባል እንኳን አልነበርኩም። ዛሬ ያው እንግዲህ አንተ ጋር አንተ ፊት ለፊት ቆሜ ተባልኩ። ችግር የለም በዚህ ዓለም ስንኖር ብዙ ነገር አጋጥመናል እንጂ በዚህ ልክ ማለት ተንቀለቀላችሁ። ምንድነው? ሰከን በላ ሰከን ብዬሽ ላውራ እኮ ሰከን ብያለሁ። እየፈጣጠንክባት ነው። ትስቃላችሁ ምናምን ውሃ ውስጥ ሊሞት ልጅ ነው ግን ካሳ ጋር ኖሯል። ያረጃሳ ማለት ነው። ያረጃሳ፣ ያረጃሳ አፈጃውን እንደዚህ ይረዝማል። እንደ ያረጃሳ ይህ ማለት ነው። የጃጀ ነው የሚባለው ግጥም ነው። እሷ አቆማለች። ለማንኛውም ራሱ አቆም ለማንኛውም፣ በጣም ነው የሚያበሽቀው። እንደዚህ አይነት ነገር አጋጥሟቸው አያውቅም ሰው የሆነ ቁም ነገር ልታወሩ ፈልጋችሁ ዝም ብሎ እየሳቀ ወይ ጓደኞቻችሁ፣ በጣም ነው የሚደብረው። እነዚህ እያሳቅ ነው ነው እና ኩኩ

ነበር አልነበረም፣ ፍቅር አይተሻል? ያሳቀኝኩ እንግዲህ ምንም ማድረግ አልቻለም። ያሳቀኝ እኮ ማለት ነው፣ በውስጡ እየሳቀ ነው። ግን ለማንኛውም ወንድሜ ማስቲካውን ትተነዋል፣ በቃ ከፈለግ እኛ እንገዛላለን። ደግሞ ማለት ነው ምን አለ መሰለህ፣ የመጣንበት ዋናው ነገር ማንነትህን ደረጃ ደረጃ መዳቢ የኛ ደረጃ መዳቢ ነው። ይሄ ልጅ ተማሪም ነበረ፣ ብዙ ነገር ያሳለፈ ሰው ነው። እድሜው ተነኒ ስለሚናደድ ነው እንጂ ወጣት ነው። ግን ወጣት ነው፣ የነብር ጣት አንድ ፍሬ ልጅ ለማንኛውም ብራዘር እናመሰግናለን። ሂድ ሂድ፣ እንዳትመጣ ደግሞ ሁለተኛ ሰጥ ጠራ ደግሞ በጊ መሰል ዝም ብለህ ተከተለ አትምጣ፣ ሂድ በቃ እንዳናይ ሂድ፣ ቶሎ በል። ብቻዋን ልታገኛታችሁም እንደ ውሻ ሂድ፣ ምናምን እየተባልክ አራባሽም ነው። ለሱ ልኬልሃለሁ፣ ከሰጠህ ማለት ነው። ደግሞ እዚህ አውራ ልብስህንም ታጋራለህ። አረ ወንድሜ፣ ነፋስ እንዳይወስድህ